ሁላችንም የተወለድነው በዓላማ ነው። ሁላችንም ማድረግ ያለብን አንድ ነገር አለ። ሁላችንም በውስጣችን ጥቂትም ቢሆን መልካምነት አለ። ያ መልካምነት ደግሞ ታላቅነታችንን የማሳየት የመግለጽ ኃላፊነት ይሰጠናል። እናም አሁን እያሰብክ ወይም እየሰራህ ያለውን ከአቅምህ በታች እንደሆነ ስታውቅ፣ አሁን የምትሰራው ስራ የውሸት ምቾት ውስጥ እንደከተተ ስታቅ፣ ለሌላ መዘርጋት ታቆማል። ለተሻለ ነገር መጣረህን ትገታል። ራስህን መገዳደርህን ታቆማለህ። ነገር ግን አንዳንዴ ይህ ያገኘኸው ምቾት የውሸት እንደሆነ መገንዘብ ያቀታል። ህልምህ እንደሚሳካ ማመን አንድ እርምጃ ነው። ነገር ግን ህልምህን ለማሳካት እርምጃህን መጀመር ደግሞ እጅግ አስፈላጊ ነገር ነው። ህልምህ ማየት ብቻ ሳይሆን እንዲኖርህም አስፈላጊ ነው። እንዲሁም ያስፈልግሃል። ትልቁ ህልምህን ለማሳካት እንዲሁም እንዲኖርህ ከፈለግ ለህልምህ ስራ፣ ራስህን ማንነትህን አዳብ ይህን ማወቅ አለብን። ሁሉም ሰው ህልምህን እንደማያየው፣ ሁሉም ሰው ከአንተ ጋር አብሮ እንደማይሰራ፣ ሁሉም ሰው ያንተን ራዕይ እንደማይቀበል። ራዕይህን ከሚመሳሰል ጋር አብረህ መስራት ትችላለህ። ስኬታማ ስትሆን ያልተቀበሉ ከሞላ ጎደል እንደሚመጡ እርግጠኛ ሁን። ማወቅ ያለብህ ነገር ቢኖር ለራስህ በየቀኑ ማለት ያለብህ ነገር ቢኖር ይህ ነው ህልሜን አሳካለሁ። ማንም ቢያይልኝም ባያይልኝም እኔ ለራሴ ማየት አለብኝ። ወላጆቼ፣ የቅርብ ጓደኞቼ፣ በሕይወቴ ውስጥ ያሉ ሰዎች ሁሉ ደደብ እንደሆንኩ ይነግሩኝ ነበር። የኮሌጅ ትምህርቴን የሚያቋረጥኩት በዚህ በማይረባ ምክንያት ነበር። ሁሉም ሰው ከሀስ ከበ እንዲሁ ይሉኝ ነበረ። ብስጩ ነሽ፣ እንደዛ ማድረግ የለብሽም ነበር፣ አይሰራልሽም። ጨዋታዎችን በመጫወት ገንዘብ መስራት ማግኘት እንኳን አትችይም ሰነፍ ነሽ፣ እንዲሉ ነው። እና የሚሉኝን ሁሉንም ነገር ወደ በጎ መለወጥ ጀመር፣ ማንነቴን ማስተካከል ጀመር። ከዛ እነሱ ያላዩትን ነገር እንዳየው ተሰማኝ፣ ማየትም ጀመር። እናም ሁሉም ነገር ቀስ በቀስ እየተሳካልኝ መጣ። በመጨረሻም የእኔ ምክር እንዲሁ ነው። ማንም ሰው ስለ አንተ ውጫዊውን ማንነትን በማየት የተሰማውን የሚያስበውን ከመናገር ወደኋላ አይልም። አንተ ግን እውነተኛ ማንነትን ካወቅ፣ ካስተካከልክ፣ በውስጥ ከተሰማ፣ በትክክልም ከተሰማ ህልምህን ለማሳካት፣ ለመሮጥ፣ ለመጠር አንዲት ሽራፊ ሰከንዶችን እንኳን እንዳትሰል፣ ህይወትህን ኖር። እናም ትልቅ ምልክትን ታሪክን አስፈ እግዚአብሔር እዚህ ምድር ላይ ያስቀመጠ ትልቅ ነገር እንድትሰራ ነው። አንተ እንደ ሌላው ሰው ታሪክ ሲሰራ ብቻ ማየት የለብህም። ታሪክ እንዴት መስራት እንዳለብህ ተማር። ምክንያቱም አንተ ራዕይ አለ፣ ሀሳብ አለ። በአይምሮህ ውስጥ ያለው ሀሳብ ከአንተ አልፎ ዓለምን ሊለውጥ የሚችል ሀሳብ ሊሆን ይችላልና። ሀሳብ ነው መጀመሪያ የሚጠነስሰው፣ ከዛ ልክ ጠላ እንደሚጠመቅ አንድ ጥሩ ውጤት ለማግኘት ሐሳብህንም እንደዛ ጠነቀቅ። ማወቅ ያለብህ ነገር ቢኖር መጀመሪያ ቤተሰብህን፣ በጣም የቅርብ ጓደኞችህን ስለ ትልቅ ህልምህ፣ ስለ ትልቅ ሐሳብህ፣ ስለ ትልቅ ርዕይህ ስታወራቸው ሊቀበሉህ ላይቀበሉህ ይችላሉ። ለዛ ነው ሕይወትን ራስ ኃላፊነት ወስደ መምራት ያለብህ። በራስህ ፍላጎትና ነገር ላይ ብቻ አተኩር። ተቀበሉኝ አልተቀበሉኝ የሚለው ነገር ብዙ አያሳስብም። ብዙ ማብሰልሰል አይጠበቅበት። ህልምህ ሰውን የሚጠቅም እንጂ ሰውን የማይጎዳ እስከሆነ ድረስ ሰዎች የሚያስቡትን ነገር ትኩረት ሰጥቼ ቢሆን ኖሮ በህይወቴ አደርገዋለሁ ያልኩት ነገርና አሁን ያለሁበት የሙያ መንገድ በአጠቃላይ እኔ የማልፈልገው ህይወት እኖር ነው። በዚህ ዓለም ውስጥ ያሉ እያንዳንዱ ሚሊዮነርና እያንዳንዱ ቢሊዮነር አንድ ውሳኔ ለራሳቸው ወስመዋል። እሱም ለምሰራው ስራ ለሙያዬ ራሴን ሰጠ ለራእይ ለግቤ ራሴን እሰጣለሁ፣ ፖርት ለመስራት ስልጠናን ለመውሰድ ትምህርት ለመማር ራሴን እሰጣለሁ ብለዋል። እንደዚህ መውሰድ ጀምር። ስምን በአሉታ ሊያነሱ ሊጠሩህ ይችላሉ። ቆርፎ አዳነህ ሊሉህ ይችላሉ። ይህ ልጅ አብዷል ብለው ሊጠሩ ይችላሉ። እንግዳ ባህሪ ነው ያለው ሊሉህ ይችላሉ። ምክንያቱም ከማንም ጋር እየተፎካከርክ አይደለም። አንተ እየተፎካከርክ ያለው ከራስህ ጋር ነው። ይህ አሸናፊነት ባህል ነው። በብዛት ይህ ባህሪ ያላቸው ሰዎች ትልቅ ልዩነት መፍጠር የሚችሉ ናቸው። የብዙ ስኬታማ ሰዎች የህይወት ታሪክ ብታጠና ሁሉም አንድ የሚያደርጋቸው ነገር ታገኛለን። እሱም ሌላ ሰው ያላየውን ነገር ማየት መቻላቸው። ከሚገመተው በላይ እየኖሩ ነው፣ ምክንያቱም ለራዕዩ ታዛዥ ነበሩ። ስለዚህ ስኬታማ ለመሆን ባቀድክበት፣ ባለምክበት ነገር ላይ አዳዲስ ነገሮች ለመፍጠር ትኩረት ማድረጋለ፣ የማያቋርጥ እውቀት ለመገብየት እንዲሁም ጥበብን ለመቅሰም ፈቃደኛ መሆን። ለህልምን ስትሰራ ችግሮች ሊገጥሙ ይችላሉ። ምንም ያህል መጥፎ የሆኑ ችግሮቹ ወይንም ምንም ያህል መጥፎ የሆኑ ብሄዱ ችግሮቹ፣ አንተ ግን ማየት ያለብህ ይህን ነገር አሳካለሁ፣ ይህን ነገር ከግቤ አደርሰዋለሁ።